ኩላሊት ችግር ላይ ከመውደቁ በፊት ወይም ማጣራት ከማቆሙ በፊት ምን ምን አይነት ማስጠንቀቂያዎችን ይሰጣል? እኔ ዶክተር ሀና በየነ ባላለሁ። ይህንን ለምትመለከቱት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። ኩላሊት ማለት ባቄላ የሚመስል ቅርጽ ያለው የሰውነት አካል ሲሆን ከጎን አጥንት በታች በጎንና በጎን በሁለቱም በጀርባ ከርካሪ አጥንት አካባቢ የሚገኝ በአማካኝ ክብደቱ በወንዶች በስተቀኝ ያለው 129 ግራም በስተግራ ያለው 137 ግራም፣ በሴቶች ደግሞ በስተቀኝ ያለው 108 ግራም በስተግራ ያለው 116 ግራም የሚመዝን ርዝመቱ በአማካኝ 12 ሴንቲሜትር እና ስፋቱ 6 ሴንቲሜትር የሚደርስ ነው። እያንዳንዱ ኩላሊት የተሰራው አንድ ሚሊዮን በሚደርሱ ኒፍሮኖች ሲሆን እነዚህ ኒፍሮኖች በሁለት መልክ ደምን እያጣሩ ሽንት እንዲፈጠር ያደርጋሉ። በመጀመሪያ ግሎመሩለስ በሚባል ወንፊት ደምን ያጣሩና ከዛም ቲዩቢውል በሚባል ማጣሪያ አላስፈላጊውን ወደ ሽንት ቱቦ በመላክ አስፈላጊውን ደግሞ ወደ ሰውነት እንዲመለስ በማድረግ ሰውነት እንደገና እንዲጠቀማቸው ያደርጋል። ኩላሊት በአንድ ቀን 200 ሊትር ደም 40 ጊዜ ገደማ በማጣራት ቆሻሻን ወደ ሽንት ማጠራቀሚያ ይልክና የሽንት ከራጤት ብላደር እንዲሞላ በማድረግ በቀን ከ6 እስከ 7 ጊዜ ድረስ ቆሻሻ በሽንት መልክ እንዲወገድ ያደርጋል። ኩላሊት ከላይ ከጠቀስኩት ባሻገር ብዙ ስራዎች አሉት። ይኸውም በመጀመሪያ ደረጃ በሰውነት ውስጥ የሚገኘውን አሲድና ቤዝን ይቆጣጠራል። በሰውነት ውስጥ የሚገኘው የአሲድና የቤዝ መጠን በፒኤች ከ735 እስከ 745 በማድረስ ትርፎን የመጣውን አሲድም ሆነ ቤዝ አስወግዶ በሰውነት ውስጥ የሚገኘውን የደም ቅንብር ትክክል እንዲሰራ ያደርጋል። በሁለተኛ ደረጃ በሰውነት ውስጥ የሚገኘውን ውሃ ይቆጣጠራል። በሰውነት ውስጥ የውሃ መጠን እንዲጠበቅ የሚያደርግ አካል ሲሆን ብዙ በምንጠጣበት ጊዜ ብዙ ሽንት በማምረት ብሎም ውሃ በማንወስድበት ጊዜ ደግሞ ያለውን ውሃ በመቆጠብ ከሰውነት ውሃ እንዳይወጣ በማድረግ የሰውነትን ውሃ ይቆጣጠራል። ሶስተኛ የኤሌክትሮላይት ባላንስን ይጠብቃል። ኤሌክትሮላይት የሚባሉት ሚኔራሎች ሲሆኑ የሰውነታችንን መዋቅርና ጤንነትን የሚጠብቁ ናቸው። ለምሳሌ ሶዲየምና ፎስፌት የሚባሉት ኤሌክትሮላይቶች ለኩላሊት ስራ መስራት እጅግ ወሳኝና የኩላሊት ጤንነትን የሚጠብቁ ናቸው። ኩላሊት ደምን በሚያጣራበት ሂደት ውስጥ ኤሌክትሮላይቶች ከመጠን በላይ ከሆኑ ከሽንት ጋር ያስወግዳቸዋል። መጠነኛ ሆኖ በማጣራት ሂደት ውስጥ ካለፉ ደግሞ እንደገና በደም አማካኝነት ወደ ሰውነት በመመለስ የሰውነትን ጤንነት ይጠብቃሉ። አራተኛ መርዛማ የሆኑትንና ቆሻሻዎችን ከሰውነት ያስወግዳል። ኩላሊት በውሃ መሟሟት የሚችሉትንና መርዛማ የሆኑትን ነገሮች ከሽንት ጋር እንዲወጡ በማድረግ ሰውነትን ከመርዛማነት ይጠብቃል። አምስተኛ የደም ግፊትን ይቆጣጠራል። ኩላሊት ሬኒን የሚባለውን ኢንዛይም ያመርታል። ይህ ሬኒን ጉበት ላይ የሚመረተው አንጂዮቴንሲን የሚባለውን ሆርሞን በማነቃቃት የደም ማስተላለፊያ ትቦ ወይም የደም ስር እንዲኮማተርና የደም ግፊት እንዲጨምር ያደርጋል። በዚህ ጊዜ ኩላሊት የደም ግፊትን ለማረጋጋት ብዙ ሽንት እንዲመረት በማድረግ በሰውነት ውስጥ የሚሽከረከረውን የደም መጠን እንዲቀንስ አድርጎ የደም ግፊትን ይቆጣጠራል። ስድስተኛ ኤሪትሮፖይቲን የሚባል ሆርሞኑን ያመርታል። ኤሪትሮፖይቲን የሚባለው ሆርሞን ዋናው ስራው ሰውነት ብዙ የቀይ ደም ህዋስ እንዲመረት የሚያደርግ ሲሆን የቀይ ደም ህዋስ መመረቱ በመላው ሰውነት ኦክሲጅን እንደ ልቡ እንዲዘዋወርና ኦክሲጅን እንዲደርስ በማድረግ የሰውነት ኃይል እንዲጠበቅ ያደርጋል። በሰባተኛ ደረጃ ቫይታሚን ዲ የተባለውን ሆርሞን ያነቃቃል። ቫይታሚን ዲ የተባለው ሆርሞን በኩላሊት አማካኝነት ሲነቃቃ ካልሽየም እና ፎስፌት የሚባሉ ሚኒራሎችን እንዲሰሩ በመርዳት የአጥንት ጤንነት እንዲጠበቅ ያደርጋል። ይህ በእንዲህ እንዳለ ኩላሊት እነዚህን ተግባራት በመተግበር የሰውነት ዋልታ ሆኖ ይሰራል። ሆኖም ኩላሊት በሽታ ሲጀምረው ሆነ ማጣራት ሲቀንስ አብዛኞቻችን አናስተውልም። ለምሳሌ 37 ሚሊዮን በላይ የአሜሪካ ህዝብ በኩላሊት በሽታ የተጠቁ ናቸው። ነገር ግን አብዛኛዎቹ በሽታው እንዳለባቸው አያውቁም። ምክንያቱም ደግሞ በኩላሊት ችግር ምክንያት የመጣው ምልክት ከሌላ በሽታ ጋር በማመሳሰል ኩላሊትን ከመንከባከብ ወደ መርሳት ይደርሳል። ስለሆነም አብዛኛው ጊዜ የኩላሊት የመጨረሻ ደረጃ መድረስ ወይ ወይ ደግሞ ኩላሊት ደምን ማጣራት ማቆም ድንገተኛ በሽታ ይሆናል። የኩላሊት በሽታ እንዳለ የሚታወቀው በጤና ተቋም በመታየት ነው። ነገር ግን ለበሽታው በዋነኝነት የሚያጋልጡት በመጀመሪያ ደረጃ የደም ግፊት መጨመር፣ ሁለተኛ የስኳር በሽታ በተለይ አይነት ሁለት የስኳር በሽታ፣ በሶስተኛ ደረጃ ቤተሰብ ላይ የኩላሊት በሽታ ካለ፣ በአራተኛ ደረጃ እድሜ እየጨመረ ሲሄድ በተለይ ከ60 ዓመት በላይ ኩላሊት የማጣራት ችሎታ እየቀነሰ ስለሚሄድ ለበሽታ ያጋልጣል። ኩላሊት አደጋ ላይ እንደሆነ የሚጠቁሙ ምልክቶች በመጀመሪያ ደረጃ ኃይለኛ የሆነ የድካም ስሜት መሰማት ወይም አቅም ማጣት ወይ ደግሞ ለነገሮች ትኩረት አለመስጠት። እነዚህ የሚፈጠሩት ኩላሊት ኢሪትሮፖይቲን የሚባለው ሆርሞን በመፍጠር ወደ ቦንማሩ በመላክ ቀይ የደም ህዋስ እንዲመረት ያደርጋል በኋላም ብዙ ቀይ የደም ህዋስ ተመርቶ ኦክስጅንን እንዲሸከምና ወደ ተለያየ የሰውነት ክፍል እንዲዘዋወር ደግሞም እንዲያደርስ ያደርጋል። ይህ ኦክስጅን በሰውነት ውስጥ እንደ ልቡ ካደረሰ የምንመገበው ምግብ እንዲፈጭና ሰውነት በቂ ኃይል አግኝቶ እንዲንቀሳቀስ ይረደዋል። ነገር ግን ኩላሊት ችግር ላይ ካለ ኢሪትሮፖይቲን ሆርሞን ስለማይመረትና ኦክስጅን በተገቢው ሁኔታ በሰውነት ስለማይመላለስ ምግብ መቃጠል አይችልም። ምግብ ካልተቃጠለ ሰውነት ኃይል ማግኘት አይችልም። ስለዚህ ሰውነት መቆጣጠር የማይችለው ድካም፣ አቅም ማጣት፣ ለነገሮች ትኩረት አለመስጠት ያስተናግዳል። በተጨማሪ ኩላሊት የማጣራት ሂደቱ ሲቀንስ መርዛማና ቆሻሻ የሆኑ ነገሮች ወደ ሰውነት በደም አማካኝነት በመመለስ ሰውነት አቅም እንዲያጣ ያደርገዋል። በሁለተኛ ደረጃ እንቅልፍ ማጣት ኩላሊት ደምን በማጣራት ሂደት ላይ በደንብ ሳያጣራ መርዝ የሆኑትን ወደ ሰውነት በመመለስ በደም ውስጥ የኦክስጅን መጠን እንዲያንስ ያደርጋል። ይህ ደግሞ ሳምባ በቂ የሆነ ኦክስጅን እንዳያገኝ ስለሚያደርገው አተነፋፈስ ላይ ችግር በማምጣት እንቅልፍ ላይ ተጽዕኖ ያመጣል። በሶስተኛ ደረጃ የቆዳ ድርቀትና ማሳከክ። ጤነኛ ኩላሊት ሚኔራሎችን በደም ውስጥ በትክክለኛ መንገድ እንዲጠበቁና ጠንካራ አጥንት እንዲኖር ያደርጋል። ደረቅ ቆዳና ማሳከክ የሚመጣው የሚኔራል እጥረትና የአጥንት በሽታ ሲኖር ነው። ምክንያቱ ደግሞ ሚኔራሎችን የሚያስተካከል ኩላሊት ማስተካከል ሲያቅተው ወይ ደግሞ ኩላሊት በሽታ ላይ ከወደቀ ነው። ይህ ደግሞ ቆዳን ለድርቀትና ለማሳከክ ያጋልጠዋል። በአራተኛ ደረጃ የመሽናት ፍላጎት መጨመር፣ የኩላሊት ሕመም ሲኖር ውሃ ከሰውነት በብዛት ስለሚወጣ በሽንት ማጠራቀሚያ ትቦ በመተላለፍ የሽንት መሽናት ጋፕ ስለሚቀንስ ለመሽናት ያጣድፋል። የመሽናት ፍላጎት መጨመር የኩላሊት ችግር ብቻ ሳይሆን የሽንት ኢንፌክሽን ወይ ደግሞ የፕሮስቴት መጠን መጨመር ተመሳሳይ ምልክት ሊፈጠር ይችላል። በአምስተኛ ደረጃ ደም በሽንት ውስጥ መኖር፣ ጤነኛ ኩላሊት ደም በሚያጣራበት ሂደት መርዝና ቆሻሻ ከሽንት ጋር እንዲወገድ ያደርጋል። በዚህ ጊዜ ቀይ የደም ህዋስ ወደ ሰውነት በመመለስ እንዳይወጣ ያደርጋል። ኩላሊት ችግር ላይ ካለ ደም በሚጠራበት ወቅት ከመርዝና ከቆሻሻ ጋር ተደባልቆ ቀይ የደም ህዋስ እንዲወጣ በማድረግ ሽንትን የሻይ መልክ እንዲይዝ ያደርጋል። ደም በሽንት ውስጥ መኖር የኩላሊት ችግር ብቻ ሳይሆን የእጢ መኖር፣ የኩላሊት ጠጠር ወይ ደግሞ ኢንፌክሽን መኖር ተመሳሳይ የሆነ ምልክትን ሊፈጥር ይችላል። ስድስተኛ ሽንት በሚሸናበት ጊዜ አረፋ መፈጠር። ሽንት በሚሸናበት ጊዜ አረፋ ሲኖር በሽንት ውስጥ መውጣት የማይገባቸው ፕሮቲኖች ከሽንት ጋር መውጣታቸውን ያሳያል። ይህ ደግሞ ኩላሊት ማጣሪያው ላይ ጉዳት እንደደረሰበት ያሳያል። ሰባተኛ፣ ፊትና አይኑ ዙሪያ እብጠት መኖር። የፊትም ሆነ አይኑ ዙሪያ እብጠት የሚፈጠረው ብዙ ፕሮቲን ከኩላሊት ሾልኮ ከሽንት ጋር ወደ ደጅ ስለሚወጣ ነው። በቂ ፕሮቲን በደም ውስጥ ሲኖር ፈሳሽ ባለበት እንዲቆይ ያደርጋል። ነገር ግን ፕሮቲን ከሰውነት ከወጣ ፈሳሽ ወደ ተለያየ ሰውነት ክፍል በመተላለፍ ሰውነትን በተለይ ፊትና አይኑ ዙሪያ እንዲያብጥ ያደርጋል። በስምንተኛ ደረጃ እግርና ቁርጭምጭሚት እብጠት የኩላሊት ሥራ እየቀነሰ ሲመጣ ሶዲየም የሚባለው ሚኒራል ሰውነት ውስጥ እንዲቀር ስለሚያደርግ እግርና ቁርጭምጭሚት እንዲያብጥ ያደርጋል። እግር ሲያብጥ የኩላሊት ችግር ብቻ ሳይሆን የልብ ችግር የጉበት ችግር ወይ ደግሞ ስር የሰደደ የደም መልስ ችግር ሊሆን ይችላል። በዘጠነኛ ደረጃ የምግብ ፍላጎት መቀነስ። የምግብ ፍላጎት መቀነስ ብዙ በሽታ ላይ ሊታይ ይችላል። ነገር ግን በኩላሊት ችግር ምክንያት የሚመጣው መርዝና ቆሻሻ ነገሮች በደም ውስጥ መከማቸታቸውን ተከትሎ ነው። በአስረኛ ደረጃ የጡንቻ ሕመም። ኩላሊት ሚኒራሎችን በሰውነት ውስጥ የሚያስተካክል ሲሆን የኩላሊት ጉዳት ሲደርስ ካልሽየምና ፎስፈረስ ላይ እጥረት በማድረስ ጡንቻ ህመም እንዲያስተናግድ ያደርጋል። እነዚህ ከላይ የጠቀስኳቸው አስሩ ሐሳቦች ኩላሊት የመጨረሻ ደረጃ ከመድረሱ በፊት ማስጠንቀቂያ የሚሰጥበት መንገድ ሲሆን ከላይ ከጠቀስኳቸው ውስጥ ሰባቱ ወይ ስምንቱ ምልክት ከታዩ ችላ ሳይባል ወደ ጤና ተቋም በመሄድ መደረግ ያለበትን ጥንቃቄ ማድረግ ኩላሊትን መታደግ ነው። እንግዲህ ለዛሬ ዤላችሁ የቀረብኩት ሐሳብ ይህንን ይመስል ነበር ጠቃሚ ይሆናል ብዬ አስባለሁ። ሐሳብ አስተያየት፣ ጥያቄ ካላችሁ በቴሌግራም ግሩፕ ወይም ሐሳብ መስጫ ሳጥን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።